ጅ ሰባብር ግቢ ባቃተ ጭራሽ ሊገመውቃ ሰው ጭራሽኒንም አንቺ የሱ ጥፋት እያለን ለመውቀስ ሮታዬ አይዞሽን የሆደቡቡ የእውነት ምናክል ቢከፋሽ ምናክል ልብሽ ቢሰፍበር ምናክሽ ልብሽ ቢደማ ነው ይሄን ናክል ሆዴ ባሰሽ ማለት ነው። የእውነት ዛሬ በጣም አሳዝናኛለች። እንደ ውስጥሽ ላይ ያለውን ህመም ውስጥሽ ላይ ያለውን የተሰበረውን እንደ አውጥተሽ ተናግረሽ ህዝብን በተረዳሽ ጋሽዬንም በሰሙት ማለት ነው። እኔ ዛሬ ሩታዬን ብቻ ሳይሆን በእርግጥ ጋሽዬንም ጭምር አሳዝነውኛል። እንደዚህ በልጆቻቸው መጨነቃቸው ማለት ነው። እንግዲህ እንደሰማችሁት ጥፋቱ እንኳን ጥፋቱ ሊያምን እኔን እንደ ጥፋተኛ እያደረገኝ እየወቀሰኝ ነው ብላለች ማለት ነው። ሌላው ከሚያደርጋቸው ድርጊቶች ይልቅ የሚናገራቸውን ቃላቶች ይሰብሩኛል እያለች ነበር። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ። ሌላው አቤላ መጥቶ ነበረ። ዛሬ በአብርሃም እና በሩታ ጉዳይ እየተወቀስኩኝ ነው። ለምንድን ነው ወደ ሶሻል ሚዲያ ያወጣው ህመሟን የተናገርከው? እንዲሁም ደግሞ ቤተሰብ የላትም ያልከው ለምንድን ነው ተብያለው። ብሎ እንግዲህ ዛሬ አቤላም ተናግሯል። በሱም አንዳንድ ነገር ልንፈልጋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ብዛልኝ። ላላፊ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ ሼር፣ ኮመንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልባ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ እንግዲህ መግቢያችሁ ላይ እንዳያችሁት ወይም እንዳደምጣችሁት የሩታ ቪዲዮ ነው ማለት ነው። ሩታ ዛሬ እጅግ በጣም ታሳዝናለች፣ የእውነት ማለት ነው። እንግዲህ በጣም ሆድ ብሷት፣ በጣም እያለቀሰች ነበረ ማለት ነው። ሩታ ምናክል እንደተሰበረች፣ ሩታ ውስጧ ምናክል እንደተጎዳች የእውነቴን ነው የምላችሁ። ባትናገርም እንዲሁ በፊቷ ታያላችሁ ማለት ነው። እና መናገር ሁሉ አቅቷታል ጋሽዬ እንግዲህ እንዳያችሁት ምን ሆነሻል፣ ምን ሆነሻል እያሉ ነበረ እኔ በመምጣት ይሄ ማለት እሳቸው ያሰቡት እንግዲህ ስለመጡ ያው ያሰቡትን ነገር ስላልተሳካላቸው፣ ትላንትናም እያሉ ነበረ። እሷም እንግዲህ በሰቀቀን ነበረ፣ ይቅርታ እየለመነች ነበረ። በዚህ አጋጣሚ ለአንዳንዶቻችሁ በጣም ትልቅ መልስ ነው ብዬ ነው ማስበው ማለት ነው። ምክንያቱም የአብርሃም አባት አዋረደች፣ የአብርሃም አባትን እንደዚያ ያደረገች ላላችሁ ትልቅ መልስ አግኝታችኋል ዛሬ ማለት ነው። ጋሽዬ ያሰቡትን ነገር ስላልተሳካሉት ይቅርታ እያለች በሰቀቀን ነበረ፣ ይቅርታ እየጠየቀች የነበረው ማለት ነው። ሩታዬ ከእሷ መጎዳት በላይ የጋሽዬ መጥተው ነገሮችን ባለመሳካቱ በጣም አስጨንቋታል ማለት ነው ምናክል አክባሪ ምንክል ለሰውን የምትጨነቅ መሆኑን በዚህ አጋጣሚ ተረድታችኋል ብዬ አስባለሁ የእሷ ጉዳት የእሷ መሰበር ወደጎና አኑራ ነበር የእሳቸውን እየተጨነቀች የነበረው ማለት ነው እንግዲህ በጣም ሆድ ብሷት ነበር እያለቀሰች የነበረው እንግዲህ ከሆድ ከባሳት አንዱ ምንድን ነው የራሱ ጥፋት ባለማመኑ የተናገራትን ነው ምን ባረግሽ ነው ምን ነው ምን ጥፋት አጥፍቼ ነው ብሎ ስለተከራከራት ነው። ምክንያቱም የራሱ ጥፋት ያምናል ብላ ነበር ሩታ እየጠበቀችው የነበረው። በጋሽዬ አጠገብ ሁሉንም ጥፋቱን አምኖ ሩታ ይቅርታ የሚጠይቅ ነበር። ሁላችንም ሩታንም ብቻ ሳይሆን ሁላችንም ማለት ነው እሱ በዛን ሰዓት ይቅርታ ሳይሆን ወይም ጥፋቱን ሳይሆን ያመነው እኔ ምን አድርጌ ነው ሰክሬ ገብቼ መትቼሻለሁ ወይ ከሴት ጋር ደርሰሽብኛል ብሎነ ብሎ ነው የተከራከረው ማለት ነው። እሱ ነገር በጣም ነው ልቧን የሰበራት ሩታ ማለት ነው። ይህ ማለት ጥፋቱ ከማመኑ ይልቅ እኔ እንደ ጥፋተኛ እየቆጠረኝ ነው ብላለች ማለት ነው። የእውነት በጣም ነው ያሳዘነችኝ። እንግዲህ ጋሽዬ ወይ ቆያለው ወይም ደግሞ ይሄዳለው። ሁለታቸውም እስከሚረጋጉ ድረስ በተለይ እሷ እስከምትረጋጋ ድረስ እጠብቃለሁ፣ በጣም ተጎድታለች እያሉ ነበረ። ነገር ግን ደግሞ በመጨረሻ ካያችሁት እስከ መጨረሻ ድረስ የተከታተላችሁ ካላችሁ እኔ ቤኔ የተናገረውን ዛሬ በጣም ነው ያስደስተኝ ማለት ነው። ፊቷ ላይ የሚታየው ሰላም ነው፣ እርቅ ነው የምትፈልገው፣ ቤቷን ነው የምትፈልገው። አሁን የአብርሃም ጉዳይ ነው። አብርሃም ሄደን ማናገር አለብን ጋሽዬ እያለ ነበረ። እንግዲህ ሄደን እናናገረው እያሉ ነበረ። ነገ እንግዲህ የሚመጣው ነገር አይታወቅም። ሰላም ነው የሚመጣው ብዬ ነው ማስበው ማለት ነው። እንደተናገሩት ጋሽዬ ማታም በተናገረው ቃላቶች ተረድቻለሁ። በስሏል አብርሽ ጥፋቱን ገብቶታል እያሉ ነበር ጋሼ ማለት ነው። እንግዲህ በሚናገረው ቃላቶች አንድ አምስት ቃላቶች ይዤበታለሁ። እንደተጸጸተ ነው፣ ውስጡ እንደተሰማው ነው፣ እንደተማረ ነው የሚያስታውቀው ብለዋል። ሌላው ያስደስተኝ ነገር በጋሽዬ ከዚህ በኋላ ከታረቁ የማያዳግም ጸብ ነው። ከዚህ በኋላ የማያዳግም ነገር ነው። ከዚህ በኋላ ጸብ የሚባል ነገር የለም፣ ሰላም የሚያወርዱበት እርቅ ነው ፈጥሬ የምሄደው ብለዋል። እንዶ ጋሽዬ እንዳፎት ያድርግልን። የእውነት እኔ የአብሪሽና ሩታ ታርቀው ሰላም አውርደው ቢመጡ የእውነት እኔ የመጀመሪያዋ ደስተኛ እኔ ነኝ። እኔ ሰላማቸውን ነው የምፈልገው ማለት ነው እንደዚህ እንደዚህ ተጣልተው እሷም እንደዚህ ወደ ባሻ ሆና እያለቀሰችን ማየት የእውነት ያማል። ሩታ በእርግጥ ሁለት ዓመት ሙሉ አለቀሰች። የእውነት ሁለት ዓመት በሙሉ እንዳለቀሰች እንዳነባች ነው እስከዛሬ ድረስ የቆየችው ማለት ነው። እንዲ ሰላሙን ያምጣላት እንጂ እኔ አላቅም። እኔ አሁን ላይ ለቤተሰቦቿ አሰብኩኝ፣ ለእናቷ፣ ለአባቷ፣ ለእህት ለወንድሞቿ ከሷ በላይ ለእነሱ አሰብኩኝ፣ ምክንያቱም እንደዚህ እያዩ ምን አይነት ህመም ይሁን የሚያማቸው፣ ምን አይነት ስሜት ይሁን የሚሰማቸው። ግዴታ ሶሻል ሚዲያ ላይ ወጥተው ስላልተናገሩ ነው እንጂ ይህን ውስጣቸው በጣም ታመዋል፣ ቤተሰብ ማለት ነው። እናም እንግዲህ ሰላሙን አውርዶላት እንግዲህ እሩታዬ ስቃ ተደስታ የምትመጣበት ቀን ቅርብ ያደርገው ብዬ ነው እኔ ዱዓ ማደርግላት ማለት ነው። ቤተሰብ የእውነት በጣም ያሟል። ሴት ልጅ በዚህ ልክ ስታለቅ፣ ሴት ልጅ በዚህ ልክ ተሰብራ ማየትን የእውነት በጣም ያሳምማል። አንዳንዶቻችሁ ግን ወደ ራሳችሁ ተመለሱ። እሷን የምትሰድቡ ድሮስ መችን ትናለሽ እያላችሁ ያልሆነ ቃላቶችን የምትወረውሩባት ነጌ በእኔ በሉ ገባቸው። አይደለም ነጌ በእኔ ብትሉ ይሻላል። በአብዛኛው ሴቶች ናችሁ፣ በአብዛኛው ማለት ነው። እና እኔ እንግዲህ የነጌው ቪዲዮ ሰላም የሚመጣ ነው የሚመስለኝ። አብርሃም ጥፋቱን አምኖ እንግዲህ እሺ ብሎ ይቅርታ ጠይቋት ከሩታ ጋር ሰላም ፈጥረው የሚመጡ ነው የሚመስለኝ። እንግዲህ ዳ ጋሼና ቢኒ ተያይዘው ወደ አብርሃም ሄደዋል። እንግዲህ እንጠብቃለን። ነገ በሰላም ያሳድረን እና እንጠብቃለን ማለት ነው። አይዞ ሩትዬ መቼም ቢሆን መቼ እኛ እህቶችሽ ከጎንሽነን። አታልቅሽ፣ ጀግናንሽ ብርቱ ሴትንሽ፣ ጠንክረሽ ጀግንነትሽን ነው ማሳየት ያለብሽ እንጂ ደካማ ጎንሽማ በፍጹም ለሚጠሉሽ ማሳየት የለብሽም፣ ነው ምለው ማለት ነው። ሌላው ወደ አንዋር ስመጣ እንግዲህ ይቅርታ አቤላ ስመጣ ብዙዎቻችሁ ወቅሳችሁኛል። ለምንድን ነው ወደ ሚዲያ ታማ እንደዚ ያመጣት እንዲሁም ደግሞ አንተነ ያጣላቸው ብላችሁኛል ብሏል አቤላ። በእርግጥ ለሩታ ምርጥ ወንድሟ ነው ማለት ነው። ለምን ታማ እንደዚህ ለሚጠሏትን እንዲደሰቱ ለምን አመጣሀት? ያልኩትም እኔም አንዷ ኔ ነኝ ማለት ነው። እኔ በዛን ሰዓት ስላመጣት ሳይሆን ለምን እንደዚህ ታማ እንደዚህ ሆና ሶሻል ሚዲያ ላይ ትወጣለች? ለሚጠሏትን ለምን ታስደስታላችሁ? ለምን ከካሜራ በስተጀርባ ሁሉ ነገር ጨርሳቸው አትመጡም? ብያለው እኔ አሁንም አልክትም። ስህተት አይደለም የተናገርኩት፣ እውነት ነው የተናገርኩት። ሁሉ ነገር በካሜራ ይዞ መምጣት ተገቢ ነው ብዬ አላስብም። በእርግጥም አብሬሽና ሩታን ያጣላቸው ደግሞ አቤላ አይደለም። አቤላ ማለት ምር የሩታ መከታ የሩታ ምርጥ ወንድም ነው። በፍጹም ሊወቀስ አይችልም ማለት ነው። ጥፋቱ ያለው አብርሃን ጋር እንጂ አቤላ ጋር ያለው ማለት ነው። እሱ አይደለም ያለያያቸው ማለት ነው። አንዳንዶቻችሁ አይቻለው፣ በኮመንትም አይቻለው ቪዲዮም የሰራችሁ እህቶች ያላችሁ አቤላ ነው አንተ ነህ ያለያያቸው እያላችሁ ማለት ነው። በፍጹም አቤላ አላለያየም። አቤላ ከተጎዳችሁ እህቱ ጎን ነው የቆመው ማለት ነው። በቃ ይህ ነው ያለው ማለት ነው። ውድ ተመልካቾች ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ የነገ ሰው ይበለን። ሰላም ደሮልኝ ባይ